በቀላሉ አልፋታውም እውነት ስነግርህ ገባ የኔ ህይወት ነው ያመሰቃቀለው። በምን አሁን ያለው እኮ አይደል ብሩክ፣ አንተን አሳጥቶኝ ነበር። አሁን ያለው አይደል አንተን አሳጥቶኝ ነበር አውቃለሁ። ከዚህ በፊት በጣም እኔ እናንተን ለማለያየት ብዙ ነገር ተሞክሯል ምናምን ብዙ ሰው እስከመቀጠር ምናምን ይሄንም ማውቆ ሊሆን ይችላል ያው እንደተናገረውም ቪዲዮ ላይ እንደሰማሁትም ከሆነ ምናምን እና እኔ እንጃ እኔ አላቅም በምንም ነገር ይሁን እሱስ እንዳልሆነ በምን እርግጠኛ ነኝ። ዛሬ እንግዲህ ሁሉም ቤት ሰላም ወርዷል። ዛል ናኒ ናሀብ እንግዲህ ዛሬ ያው አንድ ላይ ታርቀው መጥተዋል ማለት ነው እና እንግዲህ ናኒ ፈንድሻ ማለት ነው እና ያለ ሳቅ ምንም አይሆንላት ማለት ነው እና በጣም ነው ደስ የምትለኝ። እንግዲህ ሀብትሽ ደግሞ የናሀይ ሚያስታራቂ፣ እነሱ ተኮራርፈው ትንሽ ዩቱብ ላይ ያልመጡም ነበር እና እንግዲህ ተኮራርፈን እያለ ነበር። እኔ ግን ስራ መስሎ የነበር እውነት ለመናገር ልክ ውስጥ ገብተን ነው ብለዋል። እንግዲህ ዛሬ በአለም እየመጣ ስለሆነ ናኒ ቅርታ ጠይቃ ታርቀዋል ማለት ነው። ደስ ይላል። ሀይሚና ቦራ እንግዲህ ቡታጅራ ላይ ና ያሉ ማለት ነው። እና ሀይሚ ቦራ እንግዲህ ዛሬ ከበድ ያለ መልእክት እንዲሁም ሚስጥር ነግረውናል ማለት ነው። ሰላም ውድ የጭረቃ ቤተሰቦች እንዲሁም የቻናል ቤተሰቦች እንዴት ናችሁ? አለው ሰላማችሁ ብዛ በያላችሁበት እያልኩኝ እንግዲህ በዓልም እየደረሰ ስለሆነ እንኳን አደረሳችሁ እላለሁ ማለት ነው። ዛሬ እንግዲህ ብሩክ እውነት ለመናገር በቃ ማለት በነገሮች በተከሰቱትም ባለፉትም ነገሮች በጣም በቃ አላደለ ከልክ በላይ የሆኑ እንደሆነና እንዴት ነው ምርር እንዳለው መልእክት ነው የተናገረ፣ ማለት ነው። እኔሄን አልጠበኩም። በሀይሚ በኩል ነው እንጂ የሰማው ቡራን ውጭ ሀገር ለመውሰድ የምር አውሮፓ የተባለው ለካ እውነት ነው እንዴ! እኔኮ ወሬ መስሎኝ፣ አንዳንዴ ወሬ ሲመስለኝ ዝም ነው የምልና መጥቻ አልናገርም እና በቃ የተሰማው ነገር እውነት ነው ማለት ነው። እና ሲወራ ነበር ግን በሀይሚ ነው ሲወራ የነበረው። በጣም ለምን ሀይሚን አሜሪካ መውሰድ እንፈልጋለን፣ ብሩክ ዱባይ ከሄደ እሷን አሜሪካ በራሳችን ብዙ ነገር እያሉ ነበር፣ ትኬት እንላክላት፣ የተሻለ ስራ እያሉ እኛ ደግሞ ለምን ሀይሚ እሽ ማለት የለባትም ከቡራ ጋር ለማለያየት ነው ምናምን እያልን ነበር በወቅቱና ዛሬ ግን ብሩክ የተናገረው በጣም ነው የሚያስደነግጥ። የምር በመሀላቸው ሰው እየገባ በጣም እየበጠበጣቸው እንደሆነ ና ሀይሚና ቡራን ለማላየት ለብሩክም እንግዲህ ውጭ እስከ ማኖር ድረስ እስከ ማመቻቸት ድረስ የተሻለ እድገት እንዲያገኝ እዛ መሄድ እንደሚችል ና ናም እስከተባለ ድረስ ብሩክ ደግሞ እኔ ሀይሚን አልቦ ሀይሚን ተቻይትም ቀስቀስ አልልም ያለ ሀይሚ ብሎ እንግዲህ ይህን ነገር መዝጋቱ ነው። እስከዚህ ድረስ ሊደርሱ የቻሉ ማለት አብረው እስካሁን እስካሉበት ድረስ ማለት ነው እና ለፍቅራቸው የተከፈለው ዋጋ በጣም ነው የሚገርመው። የምሬን ነው ምላችሁ በብሩክም በሀይሚም ና ማለት እነዚህ ልጆች የዚህን ያህል ግን እንዴት ነው በዚህ ልክ እንደዚህ ይህን ርቀት መሄድ፣ ብሩክን ለብቻው ለመውሰድ ለምን አስፈለገ? ሀይሚን ለብቻው ለመውሰድ ለምን አስፈለገ? የሁለታቸውን አንድነት የማይፈልጉ ሰዎች ብዛታቸው። የምሬን ነው ምላችሁ ና ማለት ሁለታቸውንም የሚወዷቸው ከሆነ ለምን በአንድ ላይ ወስዷቸውም። ብሮክ ምን አለ? ያለ ሀይሚ እኔ አልሄድም ከሆነም ሀይሚን ይዤ ነው አለ። እንግዲህ ከሀይሚ ጋ ሲል በቃ ቀረ ማለት ነው። ስለዚህ ሁለታቸውን ሁለታችን ለመለያየት የማይደረግ ነገር የለም ገንዘብም ከፍለው እኛን ለማለያየትም ብዙ ነገር አድርገዋል። እሱንም እኔ በቃ በፊስ አውርቼ ከነዚያ ሰዎች ምርቅ ያለው ምናምን ብሎ ብቻ ብቻ በሚያሳዝን መልኩ ነው ዛሬ ብሩክ የተናገረው። ና ሀይሚም እንግዲህ ቦታጅራ ትናንትና የሄደች ዛሬ ቡራ ነው የሄደው። ና ለየ ብቻ እንደሄዱም ነው የሰማነው። እንግዲህ ሀይሚም በፋሲል በኩል እጅግ በጣም እንዳዘነች ና ነገሩ በዚህ ልክ ለምን መሄድ አስፈለገ ብላ በጣም እንዳስከፋት በቀላሉ አልፋተውም ብላ እንግዲህ ለብሩክም ነግረዋለሽ ማለት ነው። ብሩክም በቃ እኔ በ በጣም ነገሮች እያደከሙኝ ነው፣ በቃ ነገሩን በይቅርታ እንፍተው ብላለሽ ብሏል ማለት ነው። ምክንያቱም በቃ ስህተት ሰርቷን ስህተት መስራቱን አውቃለው ነገር ግን በቃ ነገሩ በይቅርታ እንዲቋጭ ነው ብሩክ የተናገረው ማለት ነው። እና እዚህ ጋር እውነቱን ነው ማለት ነገሩ እየሰፋ በሄደ ቁጥር የተሰራው ስራ ፕራንክ እሚሆን ስራ የሚሆን እውነቱ ከሀይሚ ጋር ስላለ እንግዲህ ወደ ሚዲያ መጥቶ ካልተነገረ ነገሩን ተሎ መቋጨት ነው ያለባቸው ብዬ ነው ማስ ምክንያቱም ነገር እየሰፋ በሄደ ቁጥር በቃ ጥሩ አይደለም ለእነሱ ሚዲያ ላይ ማለት ነው። እና ሁለታቸው ብቻ ነው መምጣት ያለባቸው። የምር ሦስተኛ ወገን ሲገባ በዚህ ልክ ስቃይ እና መከራ የሚያስከፍል ከሆነ የሰሞኑን አሁን እያያችሁ ነው። በጣም ነው የሚያስጠላው የሚደብርና ይሄን ያህል ዋጋ የሚያስከፍል ከሆነ ሳይሰራ ለምን አይቀርም እንዴ። ሀይሚና ቦራ ሁለታቸው ይምጡ የታየው ይታይ ማለት ነው። የምሬን ነው የምላችሁ ና በዚህ ልክ እሷም እየተናደደች ብሮክም እየተናደደች ዛሬ፣ አሁን ብሮክ የመጨረሻ ምርር ብሎት በቃ ነው ደክሞኛል እያለ ሲናገር የነበር እና ሀይሚም ትናንት ተናዳ እንግዲህ አይታችኋት አልቦታጅራም ዛሬ ሄደች። ስለዚህ በሁለታቸው መሀል ገብቶ የእነሱን ህይወት እንዲበጠብጥ የነሱን ህይወት የፍቅር ሁኔታ እንዲፈትንም ለማንም መፍቀድ የለባቸውም። ይሄ ሰውም ሲመጣ ባላወቁት ባልጠረጠሩት መንገድ ነው እንግዲህ ፋሲል የመጣው እሱ ደግሞ ለስራ ነው የመጣውት ለስራና ለስራ ብቻ ነው ብሎ እንግዲህ ላይብል የተናገረ ሲሉ ነበር እና እኔ ገርሞኛል የምር ለስራ እንደሆነ ግልጽ ቢሆንም ማን ነው ለእሱ ፈቃድ የሰጠው ሁለቱን ገብቶ እንደዚህ ለማለየት? በዚህ ልክ እንደማትለያዩ ነው ያረጋገጥኩት። ጠንካራ ናቸው እያለ ሲል ነበርና እና ደግሞ የእሱ የመጨረሻ ትወና የተበላሸበት ፓርት ቀለበቱን መቀበልሽ ነው አንቺን የጎዳሽ በየዋህነት በይሉንታ ቀለበት መቀበል የለብሽም ብሎ ነው ያለው ና ልክ እንደ ተቀበለሽ ማለት ነው ና ይሄ በቃ የተበላሸ ብራንክ ማለት ነው እሷ መቼ የተቀበለች እውነት ለመናገር ይሄን ግን ሀይሚ ነው መናገር ያለባት አሁን እሷ አልተቀበለችም ስንል ተቀብያለው ካለች ምንም ትርጉም የለውም ራሷ ነው እውነቱን መናገር ያለባት